እንደዚህ ክልክል ሁሉ እንኳን አለ። አንዳንድ ቀን ብታሳርፈኝ ምናለ። እየመጣ ብትጠብቅ። እኔስ ተረኛ መሰል፣ ወንድ ተረኛ ሆኜ ነው።

ይችላል ጉያ ገብተሽ ነው እንዲያምሮብሽ። ከአንቺ በላይ ሳልፍ እንደወከበ ይላንት ራስ ወጣ። አይ አንቺ ነው። መቼ ነበር? ሌላ ሰው ነው የሆነ አምሮባታል። ድሮስ የለመደችው ቤት እንደው፣ የሚገርም ቦታ የሆነ ቦታ ይኸውልሽ እንዲህ ነው። አርሶ አደር ታክሉን መሬቱ ነው። እኛ ምኑን አናውቁ ምኑን አናውቁ ዝም ብለን መነዳት ፈጣሪ እንደ አድሎ እኮ ነበር የሰጠን። ይህ አካባቢው ደግሞ ሸጋ ነው። ይህ አካባቢው የሰጡትን የሚቀበል አእምራቸው እንደ ሸጋ ነበር ናት እዛ ጋ በምኑ ሰውፋት መጭ ነው ሮማ ጉዱኝ ሰፈሩ ሰው መቼ የሚያውቀኛል፣ ሊጠቁመኛል ብዬ ነው እንጂ እሳቸውን ጭምር ገደል ችናትሽስ እንደው አንድኛውን ሰንፋ አለችኝ። እንደው ሰውዬውስ ምን አለበት ይሄንን አጥሩን በሩን ቢያስተካክሉ። የምዋለውን ማማት ስለ ከረመሽ ነው

አንተ ነግሬሃለሁ፣ ግር እንዳታነሳ አጆን አባትህ አደራ ብሎኝ ነው የሄደው። ነግሬሃለሁ፣ አርፈህ ተቀበል። እንግዲህ ነገርኩህ። ምን ታደርገህ ነው የምትሄድ? እነሱ እራሳቸው ሄደዋል። በቃ እነሱ እራሳቸው ይዟት ይመጣል ምን እንደው አስጓዛች ነው ስመቻል በደስታ ግን፣ ያው ነገርኩህ። ግን እኮ አለው እኮ አርፈህ ተቀመጥ ብዬሽ አይደል? ዝም ብዬሽ ጨምረህ ሌላ እንትን ውስጥ እንዳትከተኝ ነግሬሃለሁ፣ እንዳትወቁ አንተ ምን ችር ትገባለህ? ግን ድሬ ያይልህ ያለው እ ወይ ነገርኩህ። እንግዲህ እኔ ትሰማኛለህ ወይ? አጥሚት መጠጣት የምትፈልግ ትሆነ? አርፈህ ተቀመጥ እሺ። አይ የምትል ትሆነ ደግሞ መድር ትችላለህ።

ከተበላ አምርጦ አምርጦ የመጣ ብድገር ሰው የሚነግረህ። ስማ ትብትብትኝ አንተ እኔ አንተ እንስቀር አልሁን ነው ወይዚህ አርፈ ተቀመጠ ብያለሁ። አርፈ ተቀምጥ። እስቲ ግን ቢሆን በኋላ ይደርሳል። አርፈ ተቀመጥ። አሁን ተራችን ይደርስና ሰዓቱ ሲደርስ አሁን መስገድም ስለምንወጣ ሳንቲሙን ይሄ

እንደዚህ ወጣ ወጣ ምናምን አልፈልግም ይነግረሻል። ትሄድ ብለው ነው እዛ ብትሄድም እኮ አያስቀምጣት አያስቀምጣትም። እዛም ብትሄድ ይተውት ብለው ይሻላል። ዋ ተነጋግረን ደግሞ እንዳዲስ ደግሞ

እንዴ! እንዴ! አንተ ታውቅ አንተ የተከበሩ የታፈሩ ናቸው። ገና ስማቸውን ከሩቅ ሲጠራው ደርሽ ነበር። እንዲሁ የዘመኑ ልጅ ሲነግሯቸው አሰኝ አሰኝ እንዲሁ ማን ነው ምንድነው ሳትይ ገብተሽ ይኸው፣ እዚህ ሰይጣን፣ ዛሬ ለሕይወትሽ የሚያሰጋ ነገር እንዴት ይሆናል? ደስ እንዲልሽ ብያር፣ አላገባም። እኔማ መቼም ሁሉ አወቅኩኝ። መጀመሪያ ሰው ተጠናንቶ ተዋዶ ነው መጋባት ያለበት። አሁን እዛ ሁሉ ውስጥ አንግባት፣ ያው ያለፈ ነገር ነው። እኔ ለወቅስሽ እፈልጋለሁ

ያንኳ ተቃለገን የተጨበጨበለት ሰውች፣ ያንኳ ለተንግዲሁ ትምህርት የሆን ለተንግዲሁ ትምህርት ነው። እዚህ ወጣ ወጣ አትበይ። እሳቸውም አሉልሽ። እንግዲህ ቀስ ብለሽ አስረጃቸው፣ ንገሪያቸው። ገለፍተኛ ናቸው። አድራሽ ደግሞ የሰው ሰው ደፍተው እኛን ጭምር ጉድ እንዳያረጉ። በይ በቃ እናቴ፣ በይ እሺ፣ በይንሽ፣ አትፍሪ

ሄድኩ በቃ ሄዱ። እናንተ መንገዱን እያያችሁ ነው? እሺ። እኔ በጣም ሲጀምር በይስን ደርሱ፣ ደውሉልኝ። አሁን ልቁን እና

እና ልሄድ ነው እኔማ። ድርሻ ስመጣ ግን አጥኚ ሲፈላ እንደው የጠብቀኝ በል።

የአንቺሳ ይከብደኝ። እሱማ እንደውስ ምን ይደረጋል? ምን ያረጉኛል? እንደወስ አንዴ የመጣሁት ቦታ መጣሁ። እንደው ጫማውማ አሁን ለገንኩ አሁን እና ተው ግን፣ ተው ግን እድማህን አያለ የግን እንትን ከፉ ሰው ነህ።